ጸጉራችሁ እየተነቃቀለ እና ሽበት እያስቸገራችሁ ከሆነ በእኔ ይሁንባችሁ ይሄንን ነገር ሞክሩት፣ ታመሰግኑኛላችሁ። ሰላም እንዴት ናችሁ? ነጫጭ ጸጉር ያለ እድሜያችሁ እየወጣ ላስቸገራችሁ እና በጣም ሽበትን ለመከላከል የተቸገራችሁ ሁሉ እንኳን ደስ ያላችሁ። በተፈጥሯዊ መንገድ ጸጉርን ማጥቆር ይቻላል። እንግዲህ ይሄ ተፈጥሯዊ የጸጉር ማጥቆሪያ በጣም ቆንጆ እና በጣም በቀላሉ ቤታችን ውስጥ ልናዘጋጀው የምንችል ምንም አይነት ሳይድ ኤፌክት የሌለው ከኬሚካል ነፃ ነው። እንኳን ወደዚህ ዚህ ቢቲ ዩትዩብ ቻናል ቤተሰቦች መጣችሁ። ይህንን ቪዲዮ ላይክ በማድረግ ቤተሰብ የሆኑ ተቀላቀሉ፣ አዳዲሶች ደግሞ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ዛሬ በተፈጥሯዊ መንገድ እንዴት ፀጉርን ማጥቆር እንደምንችል ነው የምናየው። ይህንንም ለማዘጋጀት የሚያስፈልገን ሁለት ማንኪያ ኮፊ ነው ወይም ደግሞ ቡና እናዘጋጃለን። ቡና ፀጉርን በጣም የማጥቆር ባህሪ አለው። ከማጥቆርም እንደውም ወደ ብራውን አይነት ከለር የመውሰድ ባህሪ አለው እና ነጭ ጸጉሩን ደግሞ ሙሉ ለሙሉ የማጥቆር ባህሪ አለው። ሁለተኛነት የምንጠቀመው ልክ በቡናው ልኬት መጠን ነው የምናደርገው። ሁለት ማንኪያ የቡና ዱቄት አድርገናል። የቀረፋ ዱቄት ሁለት ማንኪያ በዚህ ጋር በኩል መጠን ከደባለቅን በኋላ አስር ፍሬ ቅርንፉድ እንጨምርበታለን። ቅርንፉድ በጣም በጣም ፀጉርን የማጥቆር የማብዛትና የተነቃቃለ ፀጉርንም የመመለስ ባህሪ ፀጉራችን እንዳይነቃቀል የማድረግ ባህሪ አለው በውስጡ በሚገኘው ሚኒራልስ እና ማዕድን ማለት ነው። ሌላው አንድ ብርጭቆ ውሃ፣ ይሄንን ሁሉ ውህድ አንድ ላይ የምንደባልቅበት አንድ ብርጭቆ ውሃ እንጨምራለን። ከአንድ ብርጭቆ ውሃ በላይ የምትጨምሩ ከሆነ ውህዳችሁ እየበዛ እንዳይሄድ ተጠንቀቁ፣ ማለት ነው። ሁሉንም ለክተን ስንጨምር የተመጣጠነ እና ቆንጆ የሆነ ውህድ ነው የሚሰጠን። መጨረሻ ላይ አይበዛም፣ አያንስም፣ አይወፍርም፣ አይቀጥንም። በቃ መካከለኛ በጣም ቆንጆ የሆነ ውህድ ነው መጨረሻ ላይ የምናገኘው እና በልኩ ብታደርጉት በጣም ፀጉራችሁ ብዙ የሆነ ሰዎች ብቻ ግን ይሄንን ነገር ደብል ታደርጉታላችሁ። በጣም ረጅም ጸጉር ያላችሁ ሽበት ደግሞ ከጭንቅላት ቆዳችሁ እስከ ዘሌላው ሙሉ ለሙሉ ለሆናባችሁ ሰዎች ነጩ ጸጉር በጣም ረጃጅም ቁመት ያለው ከሆነ በርከታ ያለ ማዘጋጀት ስለሚያስፈልጋችሁ ይሄንኑ ደብል ታደርጉታላችሁ። እነዚህ ሁሉንም ከውሃው ከአንድ ብርጭቆ ውሃ ጋራ ከደበላለቅን በኋላ እሳት ላይ ቀስ ባለ እሳት ሁሉንም እናፈለዋለን። ጀስት ቡና እንደምናፈላው ማለት ነው። ሁሉንም እዚህ ውስጥ ሁሉም ነገር አለ። ቡና አለ፣ ቅርንፉድ አለ፣ የቀረፋ ዱቄት ጨምረናል። ውሃ ነው ሌላ ያደረግነው። ስለዚህ በዚህ መልኩ አንድ አስር ደቂቃ አካባቢ በደንብ ሰርሰር እስከሚል እናፈላለን። ሲፈላ እንዴት አይነት ደስ የሚል ሽታን እንደሚ እንደሚሸጥ ቤቱን እንዴት እንደሚያውደው ለነገራቸው አልችልም። በጣም ደስ የሚል ሽታ አለው። ይሄ የሚበላ እንጂ የሚቀባ አይመስልም። በነገራችን ላይ በጣም ቆንጆ እነዚህ ነገሮች ከፀጉርን ከማጥቆር ውጪ ፀጉርን በጣም የማሳደግ ሞር አክቲቭ እንዲሆን የፀጉር እድገት ሂደቱ ሞር አክቲቭ እንዲሆንና ቶሎ ቶሎ ፀጉር ግሮ እንዲያደርግ፣ ፀጉር አዳዲስ ፀጉር ከስር እንዲበቀል ያደርጋል። ከዛን እዚህ ጋር እንግዲህ ያፈላ ነው ቡናችን ፈልቷል ማለት ነው። ቡናችን በዚህ መልኩ ጠልል እናደርጓለን። ምክንያቱም ከታች ያለው ዝቃጭ ፀጉራችን ላይ በኋላ አልታጠብ ስለሚለን እናጠለውና እናስወግደዋለን ማለት ነው። ውሃውን ብቻ ነው የምንፈልገው። የቡናውን ውሃ እንግዲህ እንደዚህ ካገኘን በኋላ ሁለት ማንኪያ ኒሻ ወይም ደግሞ ኮንስታርች ወይም የበቆሎ ዱቄት እንጠቀማለን እና እዚህ ጋር ኒሻ ወይም ደግሞ ኮንስትራች ወይም ደግሞ የበቆሎ ዱቄት ስንጠቀም ምንም አይነት ለጸጉር ምንም አይነት ጉዳት የለውም። ለጸጉር እንደውም ጠቃሚ ነው። ጸጉርን የማለስለስ ባህሪ ያለው በተፈጥሮ ግን ያን ያክል የሆነ ይህንን ባልጨምረው ስሚያስብል ነገር የለም። ስለዚህ የበቆሎ ዱቄት ምንም ለጸጉር ጥቅም ነው ያለው እንጂ ጉዳት የለውም። እንደነሩዝ ያክል ያለ ጥቅም ባይኖረውም ግን ጸጉርን የማለስለስ ቆንጆ ባህሪ ያለው ማለት ነው። ስለዚህ ይህንን ለማያያዝ የምንጠቀመው ዛሬ እንዳልኳችሁ የበቆሎ ድቄት ነው። ሁለት ማንኪያ ነው። እሱንም የምንጨምረው በጠለል ነው። ቡና ላይ ሁለት ማንኪያ የበቆሎ ድቄት እንጨምርበታለን። አገራ አረብ ሀገር የምትኖሩ ኒሻን ተብሎ ነው የሚጠራው በእንግሊዝኛ ደግሞ ኮንስታርች ነው። በቃ የምታውቁት ነው። ስለዚህ እሱን እንጨምርበታለን ማለት ነው። ወይም ምስሉን አስገባላችኋለሁ የትኛው ነው ብዙ የትኛው ነው የምትጠቀሚያቸውን ፕሮዳክቶች አሳይን የሚል ጥያቄዎች ብዙ ጊዜ ስለሚመጣልኝ ነው ይህን ያህል ለማብራራት ጥረት ያደረኩት። ስለዚህ እንደዚህ ሁሉ ከቡናው ጋራ የበቆሎ ዱቄቱን ከቀየጥኩኝ በኋላ መልሼ ቅድም የሰራሁበት ፓል ላይ አድርጌ ጥደዋለሁ ማለት ነው። እሳት ላይ ስንጥደው እጃችሁ በፍጹም ማረፍ የለበትም። እሳት ላይ ከጣዳችሁበት እስከምታወርዱበት ሰዓት ድረስ ማማሰል፣ ቶሎ ቶሎ ማማሰል ይጠበቅባችኋል። እንዳይዝ እሳቱን ቀነስ ታደርጉታላችሁ ማለት ነው። እንደዚህ ስታደርጉት በጣም ይወፍርና ይለደልዳል ማለት ነው። ይህም ደግሞ ቆንጆ ፔስት ያደርገዋል። በነገራችን ላይ የበቆሎ ዱቄት ብዙ ነገሮችን ኢቭን ክሬም ለመስራት፣ የጸጉር ሞይስተራይዘሮች፣ የጸጉር ክሬሞች ለመስራት ፕሮሰስ አድርገው ይጨመራል ማለት ነው እና ምንም በጣም ቆንጆ ነገር ነው። ብዙ ጊዜ ይሄ ነገር ታውቂያዋለሽ ወይ ይሄ ነገር ለዚህ ይሆናል የሚል ነገር ብዙ ጊዜ ኮሜንት ላይ ስለማይ ነው ስለዚህ ምንም ችግር የለውም። ለመጠቀም ምንም አይነት ሳይድ ኢፌክት የለውም። በዚህ መልኩ ስታዘጋጁት ፔስታችሁ ወይም ውህዳችሁ በጣም ቆንጆ ቆንጆ ቆንጆ ነው የሚሆነው። በጣም ለመቀባት ቆንጆ ነው የሚሆነው። በጣም ውህዶቹን በደንብ አድርጎ ይዞታል እና በዚህ መልኩ የፀጉር ማጥቆሪያችንን ወይም የሽበት ማጥፊያችንን በዚህ መልኩ አዘጋጅተናል ማለት ነው። ቤተሰቦች እንደምታዩት በጣም ነው መልኩ ራሱ የሚያምረው እና በጣም ፀጉርን ደግሞ ለማጥቆር ኤፌክቲቭ ነው። ፕላስ ደግሞ ምንም አይነት ከኬሚካል ነፃ ነው። ይሄ ምንም አይነት ስጋት ሊይዛችሁ አይችልም ማለት ነው። ይሄ ሁሉም ቤታችሁን ውስጥ በቀላሉ የምናገኘው በፈለግንበት ሰዓት መጠቀም የምንችለው ነው። እንግዲህ በስተመጨረሻ ላይ ደግሞ አጠቃቀሙን በደንብ አድርግ ያስረዳችኋለሁኝ። ይህን ስንጠቀም የራሱ የሆነ ሂደቶች አሉት ማለት ነው። እንግዲህ ይህን እነዚህን ነገሮች ሞር አክቲቭ እንዲሆኑ ሞር አክቲቭ እንዲሆኑ የሚያደርግልን ሌሞን ያስፈልገናል ሎሚ ግድ ነው እኔ ሎሚ እውነት ለመናገር ስላለቀብኝ ነው። ግማሽ ሎሚ ነው እዚህ ጋር መጠቀም ያለባችሁ። አሁን ለሰራ ነው ውህድ፣ ቅድም መጥነን ለሰራ ነው ውህድ። ግማሽ ሚዲየም የሆነ ግማሽ የሆነ ሎሚ መጭመቅ አለባቸው። የሎሚ ጅስ መስት በቃ መስት ነው መስት ይሄን ሁሉን ነገር አድርጋችሁ የሚያያይዘውና ሞር አክቲቭ እንዲሆን ስራውን እንዲሰራ እንዲያጠቁረው የሚያደርገው የሎሚ ጁስ ያስፈልገናል፣ የሎሚ ጭማቂ። ስለዚህ አንድ ግማሽ ሎሚ ጭምቅ ታደረጉትና ትጨምሩበታላችሁ። ከዛም ከዚም በማንኪያ በደንብ አድርጋችሁ ታደባልቁታላችሁ። እንግዲህ በጣም የሚያምር ሽታውን ሆነን ለመናገር ቡናም ቡና ነው፣ ቀረፋም ቀረፋ ነው፣ ቅርንፉድም ቅርንፉድ ነው። የምታቁት ነው። በጣም የሚበላ አይነት ስሜት ነው። ደስ የሚለው በጣም ይጣፍጣል ሽታው። ይሄንን ነገር በንጹህና ደረቅ ጸጉር ላይ ነው የምትቀቡት፣ እንዳትረሱት ሁላችሁም። ቅድም እነግራችኋለሁ ያልኳችሁ ይሄ ነው፣ ጸጉራችሁ በጣም ንጹህ ቅባት ምናምን ያልነካው እና ንጹህ ፀጉር ደረቅ ፀጉር ነው መሆን ያለበት። ጸጉራችሁ ላይ ውሃ እርጥበት መኖር የለበትም፣ ወይም ደግሞ ቅባት ምናምን ነገር መኖር የለበትም። በስነ ስርዓት ታጥቦ የደረቀ ጸጉር፣ ከዛም በኋላ ደግሞ ምንም አይነት ውሃ የሌለው እና ፀጉራችሁ ባያያዝ ጥሩ ነው። በኋላም ደስ ትታጠቡ እንዳያስቸግራችሁ። ብዙ ጊዜ የእኛ ፀጉር ታውቃላችሁ ከርደድ ያለ ነው። ስለዚህ ፀጉራችሁ ተበጥሮ የተዘጋጀ ደረቅ ንጹህ ፀጉር ላይ ይሄንን ነገር ሽበቱ ባለበት ኤሪያ ላይ በደንብ አጥግባችሁ ትቀቡታላችሁ፣ ማሳጅ እየሰጣችሁ። ሽበቱ ደግሞ ፀጉራችሁን ሙሉ ለሙሉ እስከ ጫፉ ድረስ ሽበት ካለው ይሄንን ዛሬ የሰራነውን ብዛት ደብል ታደርጉና ትሰሩና ሙሉ ፀጉራችሁን ቀስ በቀስ ልክ እንደ ሂና ትቀቡታላችሁ። ፀጉራችሁ ጫፍ ድረስ ማለት ነው። አብዛኛው ሰው ግን የሚጠይቀው ፀጉሬ ከስር ከስር እየበቀለብኝ ነው ከግንባሬ ፊትለፊት ላይ ሽበት እየወጣብኝ ነው ስለሆነ የሚለው ያችን የሽበቷን ኤሪያ በደንብ አጥግባችሁ ከስር ከስር መቀባትም ትችላላችሁ። እናንተ ልታጠቁሩት በፈለጋችሁ መጠን ነው። ሌላው እና የምነግራችሁ ነገር ይሄንን ጸጉር ጸጉራችሁ እንኳን ሽበት ባይኖርባችሁ ሙሉ ለሙሉ መቀባት ፀጉርን የማሳደግ ባህሪ ያለው ቡና በጣም አክቲቭ ነው። ቀረፋም እንደዛው በጣም ጸጉርን ያሳድጋልና በጣም ተጠቃሚ ናቸው። ይሄንን ውህድ ስትንትን ስትሉ ይሄ ውህድ በትንሹ ከአራት ሰዓት ያላነሰ እላያችሁ ላይ መቀመጥ አለበት። ለመታጠብ ምንም አይነት ሻምፖ ኮንዲሽነር አንጠቀምም። ምንም አይነት ሻምፖ ኮንዲሽነር አንጠቀምም። ለአራት ሰዓት ያክል ፀጉራችሁ ላይ መቀመጥ አለበት። ስትታጠቡ እመኑኝ በአንዴ እንደታጠባችሁት ከላያችሁ ላይ ይወጣል። ምክንያቱም ፀጉራችሁ ላይ ቅባት የለም ወይም የጨመርንበት ቅባት ስለሌለ ለማስለቀቅ በጣም ቀላል ነው። ይሄንን ውህድ በሳምንት ሁለት ተጠቅማችሁ በወር ውስጥ እመኑኝ ለውጥ ታገኙበታላችሁ። ብዙ ሰው ተጠቅሞበታል። ቤተሰቦች ግን እነዚህ የነገርኳችሁን ስቴፖች በስነ ስርዓት መጠቀም አለባችሁ። ከተጠቀማችሁት በኋላ እዚህ ቪዲዮ ስር መታችሁ ኮሜንታችሁን አስቀምጡልኝ። እኔ በነግሌ ሽበት የለብኝም። የተወሰኑ አንድ አራት አምስት ሽበቶች ናቸው። እነሱ ይጥፉ አይጥፉ በደንብ ቼክ አድርጊያቸዋለሁ። የሉም ማለት ነው አሁን እና ቤተሰቦች ሽበት ያለባችሁ ፕሊዝ ተጠቀሙት። ኢንስትራክሽኑ ያልኳችሁን እንዳትረሱ። አራት ሰዓት መቆየት አለበት። ፀጉራችሁ በጣም ንጹህና የታጠበ ደረቅ ፀጉር አራት ሰዓት መቆየት አለበት። በውሃ ብቻ ነው የምትታጠቡት። ከ24 ሰዓት ውጪ በሻምፖ በኮንዲሽነር መታጠብ አይቻልም። እና ሽታው በጣም ጣፋጭ ነው። ምንም ሻምፖ የሚያስፈልገን ነገር የለም። እንደዚህ ፍን አድርጋችሁ ከዛም በኋላ በውሃ ብቻ ትታጠቡት አላችሁ። በሳምንት ሁለቴ ለወር ያክል ተጠቀሙት። እና ኮሜንት ላይ ያሳውቁኝ። እጅግ በጣም ወዳችኋለሁ። ሼር ላይክ ሰብስክራይብ ማድረግ እንዳትረሱ። ቻው ለዛሬ